ይህ ሰዓት ጌታችን ክርስቶስን ሰው ሆኖ ዓለምን ያዳነበትን በዚያ ተአምራት የሰራበትን ብዙ ታሪክ የተነገረበትን ሰዓት የምንመጋገርበትና ሰዓት ነው።

ስጋውን በመልበስ ከሰው ስጋ በመጓሀድ ያው ከድንግል ማርያም ስጋዋን ከስጋዋ ስጋ ከልብስዋ ልብስ ነስቶ ሰው ህቦ በዚህ ዓለም ላይ ሰላሳ ሶስት አመት ሰላሳ አራት አመት ነው የሚሆነው። ሰላሳ አራት የሚሆኑበት ምክንያቱ ዘጠኝ ወር ከአምስት ቀን በማኅፀን ውስጥ ነበረ። በቸርነቱ በካርነቱ በራሱ ጥበብ እንደገና ደግሞ ሶስት ወር ከአስር ቀን ወይም ሶስት ወር ሲያስተምር ሶስት አመት ከሶስት ወር ነው ማለት ያ ሲጨመር ዘጠኝ ወርና ሶስት ወር ሲደመቅ አስራ ሁለት ወር ነው። አስራ ሁለት ወር ማለት አንድ አመት ማለት ነው። ሰላሳ አመት አለ ጠቅላላ

ልክ እንደ ጣና ሁሉም ነገር አድርጌ መጨረሻ ላይ ሰዓቱ ሲደርስ ያው ሰላሳ ሲሆነው በዮርዳንስ ተጠመቀ። ያ ጥምቀት ለሰዎች ልጆች ከስላሴ ልጅነት የምናገኝበት ማለት ሰው የስላሴ ልጅ የሚሆንበት በጥምቀት ጥምቀት! ሶስት ነገሮች ተፈጽሟል። በሦስትነቱ በአንድነትም ማለት ሦስት ነገሮች የተፈጸሙት አባቱ የምወደው የምወደው ይሄ ነው ስሞት ብሎ መሰከረ ነው። መንፈስ ቅዱስ በላዩ ላይ ራሱ ደግሞ ስጋ በአካለ ሰዎች በሰው መጠን ዮርዳኖስ ተጠመቀ። ይህ ማለት ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔር መንግስት መውረሳችሉ። ከም የመወለድ ምችሉት አፍናችሁ ተረርታችሁ በውሃና በመንፈስ ቅዱስ ስትጠመቁ የስላሴ ምስለ በአንድነቱ ያሏችሁ እሱ ተጠመቀ። ሶስቱም ተባብረው የሶስትነት ምስል ተገለጠ። የወደው የወደው ይሄ ነው ቁጥሙታ አለ። መንፈስ ቅዱስ ደግሞ በነጭ ርቀ በራሱ ላይ አረፍ ተቀመጠ ማለት ነው። ወንድ ደግሞ በለበሰው ስጋ በአጭር ቁመት በጠባብ ደረት ተወስኖ በዮርዳኖስ ተጠመቀ። ይህ ማለት እኛም ወንድ ልጅ በአርባ ቀን ሴት ልጅ በሰማኒያ ቀን ከመንፈስ ቅዱስ ልጅነት የሚያገኙበት ራሱ የሰራልንና ራሱ የደነገገው ሕግ። በዚህ ምክንያት ሰዎች ከዚህ ከዓለም ቁራኝነት ተላቀው የመንፈስ ልጅ መሆን የሚችሉት ሞትን ገፍት ነው የሚያገድበት ሞትን የሚያደርጉበት የእግዚአብሔር ልጅነትን የሚያገኙበት ምንድነው? ጥምቀት። ስለዚህ ይህንንም ይህን ካደረገ በኋላ አስቀድሞ እሱ ከመጠመቁ በፊት ወይንም ጥምቀትን ከመስራቱ በፊት ቀልመው ያው ከገነት ወጣው ፍርድ ተፈርዶባቸው አዳን ጀምሯ አምስት ሺህ አምስት መቶ ዘመን የስላሴ ልጅነት ስላላገኘ የሰው ልጅ እስካለ ድረስ ዝም ብሎ ይኖራል። መጨረሻ ደግሞ የሲኦል ተገዥነቱ ይኖራል። በሲኦል ነበር የሚቀጠቀጡ በዲያብሎስ ገዥነት ነበር የነበሩ እና ያንን ቀጥቆ ያንን አስወግዶ በመስቀሉ ጠረቀው ይላል። በመስቀሉ ሰይጣን አስወግዶ የስላሴ ልጅነት የሰጠ በጥብቅ ነው። ስለዚህ እነዚህ እንዴት ተጠምቀው ነው ወደ እግዚአብሔር መንግስት ወደ ገነት የሸጋበ ባል ጌታ እግዚአብሔር አት ራሱ መጠው ክቦ ኮነሩ ጥምቀት ቀኘቼን ሰቀኝ የተባለው እግዚአብሔር ወድ ነው። በእግዚአብሔር ወድ ነው እንግዲህ ልጅነት ያገኘ በእግዚአብሔር ወልድ ነው። ከሦስቱ አንዱ ስጋ ለብሶ እንደ ሰው በሰው ሰውና ስርዓት ለእኛ ሊያስተምረን ለእኛ ሊያስረዳን ልጅነትን ወደኛ ከስላሴ ልጅነት እንድንወድ ያደረገው ስ ስለዚህ አዳም እስከነ ልጅምሶቹ ከገነት ወጥቶ ወደ ሲኦል ከገባ በኋላ የዓለም እንቀት ወደ ገነት መግባት አይቻልም ነበር። ግን ኢየሱስ ክርስቶስ ልክ በቀራንዮ የተሰጠው ነፍሱን ታሳልፎ በኋላ በአካል ወደ ሲኦል ወርዶ ጥምቀት ሆነ ትላቸውና ሁሉም ከይሁዳ በስተቀር ተጣላ። በእግዚአብሔር ልጅነት ታጥበው ወደ ገነት ሊገቡ ችለዋል እና ይህ የተደረገበት ልጅነት፣ የተገኘበት ልጅነት ያገኘቱ የመጨረሻ የህይወትን ትንሣኤ፣ የክብር ትንሣኤ የምናገኝበት ራሱ ተነስቶ አስቀድሞትን ሚስ ሲናገር ነበረ ይህን ቤተ መቅደስ ብታፈርሱት እኔ በሶስት ቀን ሰራዋለሁ፣ እኛ ላይ ነገራቸው ነበር። እነሱ በሰው ሰውኛው የሰውን አስተሳሰብ፣ የሰውን አመለካከት፣ የሰውን አይኖሩ በመመዘን እንዴት አርባ ዓመት የፈጀበትን ሰውዋል እሱ በሶስት ቀን ይሰራዋለሁ ላል ይላሉ ያፊዙበት የተባበቡበት ስስበት ነበረ። ይገርማቸ ግን እሱ ይነግራቸው ምንድነው ቤተ መቅደሱን ብታፈርሱት በሶስት ቀን ሰራዋለ ማለት ቤተመቅደስ ማለት እራሱ የለበሰ ስጋ ቤተመቅደስ ማለት ጣች ብታፈርሱ በሶስት ኛ ይቀል መልሼ የሰራዋለሁ ማለት መ ምሳሌው ግራ ምስሉ ይታያቸዋል። አሁን በዚህ ጊዜ ነው ይሄ ተራ ነገር ሰው ተብራሽ በአርባ ዓመት የሰራው እንዴት በሦስት ቀን ይሠራል እያሉ ያመኑበት ላይ እሱ ግን የነገራቸው ስጋው ነው። ያ ስጋው እየተቆራረጠ በመሬት ላይ ሲሉ ሲከተከኛ ሁሉ መከራ ሲደርስበት፣ ቤተ መቅደስ የተባለው ሰውነቱ ሲፈርስ፣ እንደ ተራ ሰው እንደ ደካማ ሰው ስጋው ፈርሶ ደሙ ፈስሶ አጥንቱ ተከስክሶ አልቀረ በሶስት ቀን እሰራዋለሁ ይላል። ልክ በሶስተኛው ቀን ሌሊት ስድስት ሰዓት ወተን ሰዓ እግዚአብሔር ተበዘልካ ለምጅ እግዚአብሔር ጋር እንደ ጀግና እንደ ጠንካራ ወይም

ኳይለ ስጋው ከምንም በላይ ስለምስጠረን ስጋው አምልቶና አስብቶ የነገረን ሐዋርያው ዮሐንስ ወይ ደግሞ ጎልጓል በምዕራፍ ሶስት ከቁጥር አንድ ጀምሮ እስከ መጨረሻ ስናልብ ምን ይላል? መሰላሲ ስራው ፍርሃድ የሆነ ሰው ወደ ብርሃን ይሄዳል። ወደ ትንሳይ ስራው ፍርሃድ የሆነ ሰው ብርሃን የሆነ ሰው ማለት ነው ለምን ብርሃን የሆነው ስራው ሰው ስራው ይገለጥ ሰው ደስ የሚለው ጥሩ ስራ ነው ባትሆ ስራ ያለው ሰው ደግሞ ጨለማ የሆነ ስራው ወደ ጨለማ ይሄዳል ወደ ጨለማ የሄደው ለምን ነው ያ ጨለማ ስራው እንዳይገለጥበት ተመልክ ጨለማ ስራው እንዳይገለጥበት እንግዲህ ጨለማ ምንድን ነው ቅድም እንደነገሯቸው ጠላት ያውሎት ነው ወደዚያ ይሄዳል ማለት የእሱ ሀገር የወጥ አሁንም ቢሆን ብርሃኑን ሰጥቶል፣ ትንሣኤውን ገልጾል። የዘላለም ህይወት ታገኛላችሁ እያለ ይህንን ጥለው ጨለማ ሊወጡ በጨለማ ሰውን ሚጎዱ ብዙ ሰዎች አሉ። ጨለማ መጨረሻው ሞት ነው። ተያይ አባቶች ሲናገሩ ጨለማ የያዘው ሰው ጨለማ የያዘው ሰው ሲመራው ሁለቱም ምን ነው እውርን እውር ቢመራው እና ስለዚህ፣ የመንገድ ገላ የስጋ እውርነት ከመንፈሳዊ እውርነት በታች ዩ ትልቁ መንፈሳዊ እውርነት መንፈሳዊ እውርነት ማለት የዘላለም የሚቀጥል የስጋ

ጨለማ የተከተለ መድረሻም የለው መዳኛ ብርሃኑን የተከተለ ወደ እግዚአብሔር መንግሥት ወደ እግዚአብሔር አዳራሽ ይገባል። ጨለማው እንዳይወርሰን፣ ጨለማው እንዳያስቀርም፣ ጨለማው በዓለም ላይ ያለው ሁሉ የዘላለም ሕይወት ስለሆነ ጌታችን ኢየሱስ ክርስቶስ ሞት የሌለበት ዓለም እንዳለ ብርሃኑን ገልጦ ጨለማውን አስወግሞ ራሱን መንግሥተ ሰማያት አድጎ ውረሱ ያለን አምላካችን በብርሃኑ እንድንመላለስና ትንሣኤውን ገልጦ ጨለማውን ያስወግደልን። ወራትና ጊዜያት ስለሆነ አብዛኛውን ስለ ትንሣኤው እንነጋገርአለን ስለ ትንሣኤው አሁ እሚነገረው ቃለ ያ ትንሣኤ በደላ መነሳን ለሚያምን ማለት ነው። ጨለማን የተከተሉ አሁን ትንሣኤ ገና የጨለማ ጨለማውን ማለት ነው

በዛሬው ዕለት ራስ ቀን አማን የሚታሰብበት ወይንም ወራ ባሉ አማን ወይ ማለት ደግሞ ሰውና እግዚአብሔር፣ አነሳስቶ ላስጀመረ አስጀምሮ ላስጨረሰ ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።